ተማሪዎች ለረፍት ቤተሰቦቻቸውን ጥያቄ ሲሄዱ ግቢው ጸጥታ ይበዛዋል። ይህንን ጸጥታ የሚቋቋምበት አቅም ግን ያጣል። አልፎ አልፎ ውር ውር የሚሉ ተማሪዎች ይታዩታል። እነሱንም በተጠንቀቅ ነበር የሚያያቸው ከለመዳቸው በኋላ ቶ እንጂ ትረካ ዘውትር ማክሰኞ ሐሙስና እሁድ ከጠዋቱ አንድ ሰዓት። አፍታ ትረካ ጽላሎት። ደራሲ እንዳለ ጌታ ከበደ። የሽፋን ስዕል አገኘው አዳነ ድል ነሳው። አሳታሚ እታፍስር። አታሚዎች ቸራኪ ዜና ይመር ፋውንቴንፔን ሰርቲቱ ወይም ብዕር የተቆረጠበት ተማሪዎች ለረፍት ቤተሰቦቻቸውን ጥየቃ ሲሄዱ ግቢው ጸጥታ ይበዛዋል። ይህንን ጸጥታ የሚቋቋምበት አቅም ግን ያጣል። አልፎ አልፎ ውር ውር የሚሉ ተማሪዎች ይታዩታል። እነሱንም በተጠንቀቅ ነበር የሚያያቸው፣ ከለመዳቸው በኋላ ተወ እንጂ። የሚሄድበት ሲያጣ ሽንት ቤት ይገባል። መጸዳዳት አስፈልጎት ግን አይደለም። ገብቶ በሩን ዘግቶ ግድግዳው ላይ የተጻፉትን ያነባል። ያልጠበቀው ነገር ሲያገኝ ይስቃል። በዘርና በጾታ ላይ የሚደረጉ ጽሑፎችን ሲያነብ ደግሞ በትውልዱ ይሳቀቃል። ዩኒቨርሲቲው የራሳቸውን ሃይማኖት ብቻ ትክክለኛ ስለመሆኑ አስረግጠው በሚናገሩ የራሳቸው ጎሳ ብቻ በኢትዮጵያ አንደኛ ስለመሆኑ ምለው በሚገዘቱ ሰዎች የተሞላ መሆኑን ብዙ ምልክቶች አግኝተዋል። ከተማ ተወልደው ካደጉት ውጭ ከተለያየ ክልሎች የሚመጡ አብዛኞቹ ተማሪዎች በዘርና በሃይማኖት የሚመስላቸውን ብቻ ነው የሚወዳጁት። ያበሽኩታል፣ ይንቁታል። አጭር ብድ ልብስ ለብሶ እንደማደር ወይም ጠባብ ጫማ ተጫምቶ እንደመዋል ምቾት አይሰጡትም። ብዙዎቹ እየኖረን ያለነው ተንቀን ተጨቁነን ቦታ ተነፍገን ነው የሚል ስሜት የሚሰማቸው ናቸው። አንዱ ለአንዱ የተዘጋ ነው የተከረቸመ። በአፍ መፍቻ ቋንቋ ወርቶ ካልቀረበው በቀር እውቀቱንም የህይወት ልምዱንም ለመቀባበል ዝግጁ አይደለም። ዩኒቨርሲቲው የድሮ ክብሩን አጥቷል የሚባለው የሙራን አስተያየት እውነት ለመሆኑ አልተጠራጠረ። አንዳንዴ ህመምተኞች የሚፈወሱበት ስፍራ ሳይሆን በሽታ የሚሸመትበት መቆያ ሆኖ ይሰማዋል። ዩኒቨርሲቲው ለመታከም ወይም ለማከም ከሚሮጠው ይልቅ ለመታመም ወይም ለማሳመም የሚሽቀዳደመው ሲበዛ አይቷል። አንዱም ብሔር እንዲጠራበት በማይፈልገውና እኔን አይገልጸኝም ብሎ በሚያቀርበው በቀድሞ መጠሪያ ስሙ መጥራትና በዚህ ስሙ መዘባበት የተለመደ ነው። በአንድ ዲፓርትመንት ውስጥ በጣት የሚቆጠሩት ብቻ ዩኒቨርሲቲው እንጀራ ብቻ ሳይሆን የለውጥ መነቃቃትን፣ ለአዲስ ነገር መነሳሳትን እንዲፈጥርላቸው ልባቸውን የከፈቱ መሆናቸውን አስተውሏል። ከገጠር የሚወጡት የባላገርነት ካባ ከልባቸው ላይ መውለቅ አይፈልጉ። ከተማ የተወለዱት ደግሞ የኢትዮጵያዊነት ነጠላቸውን አሽቀንጥረው ጥለው እንደ ፈረንጆች ለማሰብ እንደ ፈረንጆች ለመኖር ሲደክሙ ነው የሚያያቸው። ከሀ እስከ ፐ ለሽመልስ ከአንዱ ክፍል ወደ አንዱ ሲሄድ ጊዜው ይሄድለታል። ወደ አይኤልኤስ ይሄዳል። ሄዶ ምንም አያደርግም። የሚያውቀውን ሰው አገኘም አላገኘም ደንታ የለውም። ይቆማል። ቆሞ መግቢያ ከሚለው መግቢያ በር የሚወጡ መውጫ ከሚለው ጽሑፍ በር ስር የሚገቡ ምሁራንን ይቃኛል። ማን ነበር በዚህ ጉዳይ ላይ ግጥም የጻፈው ብሎ ያሰላስላል። አንድ ሰዓት ውስጥ ብቻ ስንት ተማሪ በመግቢያ በር እንደሚወጣ በመውጫው በር እንደሚገባ ይቆጥራል። ለረዥም ጊዜ ሆን ብሎ ጊዜው እንዲሄድለት፣ ቀኑ እንዲመሽለት ወደ ኬኔዲ ላይብረሪ ሄዶ የተማሪዎችን የጥናት ወረቀት ያገላብጣል። የተማሪዎች ልሳን ብዙነት በስድስት ኪሎ የአዲስ አበባ ዩኒቨርሲቲ ቅጥር ግቢ የሴቶች በሴት ደራሲያን አይን፣ በተሊላና በአካባቢዋ ስለ አረቄና ስለ ጠላ የሚባሉ ቃላዊ ግጥሞች፣ በአምባሰልና በየጁ አውራጃዎች ወይም ወሎ የውያኖች ውጊያና ግጥሞቻቸው፣ የአዲስ አበባ ከፍተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ለአማርኛ ልብ ወለድ ያላቸው አስተያየት። አንዳንዶቹ የምርምር ውጤቶች ስሜት ይሰጡታል። አንዳንዶቹ ላይ ይዘባበታል። እንዲህ አድርጎም መመረቂያ ጽሑፍ የለ።